ለታላቁ ዩኒቨርሲቲ ታላቅ ፕሮጀክቶች በኢትዮጵያ የዘመን ትምህርት ታሪክ ታላቅ አሻራን ካሳረፎች ተቋማት መካከል አንዱ ነው። ለዓመታት ለሀገር የሚጠቅሙ ምሁራንን አፈርቷል ሀገር እርሱ የሚያወጣቸው ልጆች ተጠቅማለች። ዛሬም ከዘመኑ ጋር ራሱን እያዋጀ ለታሪክና ለአንጋፋነቱ ለታላቅነቱ የሚመጥን ስራዎችን እየሰራ ነው። ጎንደር ዩኒቨርሲቲ ሰባኛ ዓመት የጎንደር ዩኒቨርሲቲና የሆስፒታሉ መቶኛ ዓመት ክብረ በዓል። በዓሉን በተለያዩ ዝግጅቶች እያከበረ የሚገኘው አንጋፋው ዩኒቨርሲቲ በጥራትና በብቃት የገነባቸውን ፕሮጀክቶች ያስመርቃል። የጎንደር ዩኒቨርሲቲ ፕሬዚዳንት አስራት አጸደ ወይም ዶክተር ከወርሃ ጥር 2017 ጀምሮ ዩኒቨርሲቲው ሰባኛ ዓመትና የሆስፒታሉ መቶኛ ዓመት ክብረ በዓልን በድምቀት እያከበረ መቆየታቸውን ገልጸዋል እያከበሩ መቆየታቸውን ገልጸዋል። ለክብረ በዓሉ የማጠናቀቂያ እስከ ሐምሌ 2017 መጨረሻ ገደማ እንደሚድረስ እንደሚቀጥል አንስተዋል። እስካሁን በነበሩት ሂደቶች ለሀገርና ለህዝብ የሚጠቅሙ ዝግጅቶች መደረጋቸውን ገልጸዋል። ነጻ የህክምና አገልግሎት፣ ነጻ የህግ አገልግሎት፣ ደም መነገስ እና ሌሎች በርከት ያሉ ተግባራት የባህሉ ሂደት ሆነው መቆየታቸውን ተናግረዋል። አንጋፋ ዩኒቨርሲቲ ባለፉት ዓመታት ሲገነባቸው የነበሩ ሀያሁለት ፕሮጀክቶች አጠናቆ ለአገልግሎት ክፍት ማድረጉ ለባሉ አንዱ አካል ነው። ባህሉ ማክበራቸው አጋር አካላት እንዲጨምርና መንግስትና በህዝብ ዘንድ የበለጠ አመኔታ እንዲኖር አድርጓል። ተጨማሪ እድሎች እንዲኖርም የሚያደርግ ነው ብለዋል። ጎንደር ዩኒቨርሲቲ መነሻ ማህበረሰብ ነው፣ ለማህበረሰብ የቆመ ነው ያሉት ፕሬዚዳንቱ የማህበረሰብ አገልግሎት ለጎንደር ዩኒቨርሲቲ መገለጫ ነው ብለዋል። ተማሪዎች ሲማሩ የማህበረሰብ አገልግሎት በስፋት እንደሚሰጡም ተናግረዋል። ይህ የጎንደር ዩኒቨርሲቲ የማህበረሰብ አገልግሎት ከጊዜ ወደ ጊዜ እየጨመረ መምጣቱንም አንስተዋል። ይህ የጎንደር ዩኒቨርሲቲ በቅርቡ በአይን ሞራ ግርዶች ብርሃናቸውን አጥተው ለነበሩ ወገኖች በነጻ የሕክምና አገልግሎት መስጠቱን ብርሃናቸው መመለሱንም ተናግረዋል በመስጠቱ ብርሃናቸው መመለሱንም ገልጸዋል። ይህ ዩኒቨርሲቲው በግብርና ዘርፍ ልዩ ትኩረት በመስጠት አርሶ አደሮችን ተጠቃሚ እያደረጉ ስራዎችን መስራቱን ተናግረዋል። ይህ የጎንደር ዩኒቨርሲቲ ስትራቴጂክ እቅድ አቅዶ እየሰራ ነው ያሉት ፕሬዚዳንቱ፣ ራያችንም በ2022 ዓመተ ምህረት የአፍሪካ ቀዳሚ ከሆኑ አስር የምርምር ዩኒቨርሲቲዎች ውስጥ አንዱ መሆን ነው ብለዋል። ራያችን ሊያሳኩ የሚችሉ ስራዎች እየተሰሩ መሆናቸውን ገልጸው የሚመረቁ የልማት ፕሮጀክቶች ራያችን ማሳኪያ መንገዶች መሆናቸውንም ነው ያነሱት። ዩኒቨርሲቲው ተመራጭ የሚያደርጉ ስራዎች እየሰሩ መሆናቸውን ነው የተናገሩት። በጎንደር ዩኒቨርሲቲ ተጠናቀው ለአገልግሎት ክፍት የሚሆኑ ሀያ ሁለት ፕሮጀክቶች መካከል አምስቱ ከእርሳቸው በፊት የነበሩ መሪዎች ጀምረዋቸው የነበሩ መሆናቸውን አንስተው ቀሪዎቹ ግን በእርሳቸውና በሌሎች መሪዎች ዘመን የተሰሩ ናቸው። በመንግስትና በአጋር አካላት የተሰሩ ፕሮጀክቶች ዘርፈ ብዙ ጠቀሜታ እንዳላቸውም ተናግረዋል። ፕሮጀክቶች ለኢትዮጵያ በተለይም ለአማራ ክልል ሰፊ ፋይዳ እንዳላቸው ገልጸዋል። ከሀያ ሁለቱ ፕሮጀክቶች መካከል የካንሰር ሕክምና ማዕከል ሁማን ህሙማን ሕክምናውን ለማግኘት ብዙ ርቀት የሚያደርጉ የነበረውን ጉዞ ያስቀረ ነው ነው ያሉት። በርካታ ወገኖች በህክምና አገልግሎት ስለሚመጡ ጎንደርና አካባቢ የሜዲካል ቱሪዝም ማዕከል እንዲሆን ያደርገዋል ብለዋል። የአማራ ክልል አጎራባች ክልሎች ጨምሮ በከፊል የሱዳን ህዝብ የህክምና አገልግሎት እንደሚሰጥ ተናግረዋል። የኦክሲጅን ፕላንትም በጎንደር ዩኒቨርሲቲ ሆስፒታል አልፎ ለሌሎች እንደሚተርፍ እና ትልቅ አቅም የፈጠረ መሆኑን ነው የገለጹት። ዩኒቨርሲቲውን ለመማር ማስተማርና ለስራ ምቹ የማድረግ ስራ መሰራቱን ተናግረዋል። ዩኒቨርስቲው አሰራር የሚያዘምኑ ዲጂታላይዜሽን ስራዎች መሰራታቸውን ገልጸዋል። ፕሮጀክቶቹን በጥራት በመጨመርና አገልግሎት በማስፋት ዩኒቨርስቲ ውመት የወጠነውን ራይ በአጭር ጊዜ እንዲያሳካ የሚያስችል ስራዎች እየተከናወኑ መሆኑን ነው የተናገሩት። የሚያስችሉ ስራዎች በአጭር ጊዜ እንዲያሳካ የሚያስችሉ ናቸው ብለዋል።